ጥሪያችን አክብራችሁ የተገኛችሁ ሚዲያዎች የሚዲያ ባለሙያዎች እና ተጽዕኖ ፈጣሪዎች እንኳን ደህና መጣችሁ። አግማስ ኢትዮጵያ የበጎ አድራጎት ድርጅት በይፋ ከተቋቋመበት ሕዳር 2014 ጀምሮ በርካታ ድጋፎችን እና በርክቶዎችን ሲያደርገ የቆየ ተቋም ነው። ተቋሙ በተለይም በሰው ሰራሽ እና የተፈጥሮ አደጋ ጉዳት ለተደረሰባቸው የማህበረሰብ ክፍሎች በተለያዩ ክልሎች በመዞር ሲደግፍ ቆይቷል። በተለየ ሁኔታ ደግሞ ከአራት እና አምስት ዓመታት በፊት በተለያዩ የሀገሪቱ ክፍሎች ተቀስቅሰው በነበሩት ግጭቶች የተፈናቀሉ ሰዎችን በመደገፍ ከፊት ተሰልፎ ቆይቷል ለሶስት ዓመታት በተለያዩ የዕለት ደራሽ ምግብ የአልባሳት የህክምና የንጽህና መጠበቂያ የመጠለያ እንዲሁም የቁሳቁስ ድጋፍ ሲያደርግ የቆየ ሲሆን ላለፈው አንድ ዓመት ደግሞ ቀና በአዲስ መንፈስ በሚል ፕሮጀክት ነድፎ የመልሶ ማቋቋም ስራዎችን እየሰራ ይገኛል በዚህም በሁለት ካምፖች ማለትም በሀርቡና በደጋን የሚገኙ ተፈናቃዮችን በፍየል እርባታና ንግድ በበሬ ማድለብና ንግድ በእንጀራ መጋገር በልብስ ስፌት በዳቦ ቤት፣ በብየዳ ስራና ንግድ፣ በምግብ ቤት፣ በሽቲ ንግድ፣ በእህል ንግድ፣ በአትክልትና ፍራፍሬ ንግድ፣ በፀጉር ቤት ስራ እንዲሁም በውጭ ሀገር የስራ ስምሪት በማደራጀት ወደ ስራ ያስገባ ሲሆን በዚህም ከአንድ ሺህ በላይ ቤተሰቦች ተጠቃሚ ሆነዋል። በዚህ ስራ እነዚህ ወገኖች ሰርተው ቤተሰባቸውን መምራት እንዲችሉና ልጆቻቸውን እንዳስተምሩ እንዳሳድጉ እድል መፍጠር ተችሏል። አግማስ ኢትዮጵያ በዚህ አራት ዓመት ጉዞ በ18 መጠለያ ጣቢያዎች የሚገኙ ከ110 ሺህ በላይ ሰዎችን መደገፍ የቻለ ሲሆን ብዙ የማናወራለት ትልቁ ስራችን ደግሞ በየካምፑ ከሚገኙ የቲሞች መካከል ከ1200 በላይ የሚሆኑትን በቋሚነት እና በጊዜያዊነት ድጋፍ እያሳደገ ይገኛል። እነዚህም ለብዙ የቲም ህፃናት ነገን የማየት ምክንያትና ተምሮ አድጎ ሰው የመሆን ተስፋ መሆን ተችሏል። የእኛን ድጋፍ የሚሹ ቀሪ ከሺህ በላይ የቲሞች ግን አሁንም በየካምፑ ይገኛሉ። ከተፈናቃዮች ድጋፍ በተጨማሪ በደቡብ ምዕራብ ጎፋ ባጋጠመ የመሬት መንሸራተት እንዲሁም በማዕከላዊ ኢትዮጵያ ስልጤ ዞን ባጋጠመ የጎርፍ መጥለቅለቅ አደጋ ተጎጆዎችን በመደገፍ ከፊት የተሰለፈ ድርጅት ነው። አግማስ ኢትዮጵያ እነዚህን ሁሉ ድጋፍ ሲያደርግ የተለያዩ የማህበረሰብ ክፍሎችን ከሀገር ውጭ የሚገኙ ኢትዮጵያን ኮሚኒቲዎች እንዲሁም ድርጅቶችን በማስተባበር ና ድጋፍ በማሰባሰብ እንዲሁም ለተከታታይ ሶስት ዓመታት ከዳሽን ባንክ ባገኘው ድጋፍ ሲሆን አሁን ደግሞ በየካምፖ የሚገኙ ወገኖችን በዚህ የመልሶ ማቋቋም መርሃ ግብር ለማሳተፍ ሰፊ የማህበረሰብ ንቅናቄና ድጋፍ ስለሚያስፈልግ ለወገኖቻችን አዲስ ዓለምን ለመፍጠር እንዲሁም ካቀረቀሩበት ቀና ይሉ ዘንድ የአንድ ወር የደግነት ዘመቻ ተዘጋጅቷል። ሕዳርን ለአግማስ ብለናል። በዚህም በርካታ ስራዎች የሚሰሩ ሲሆን የመጀመሪያውና ዋናው አባላትን መመዝገብ፣ የአግማስ ኢትዮጵያ ሶሻል ሚዲያ አካውንቶችን ማሳደግ፣ በሀገር ውስጥና በሀገር ውጭ የሚገኙ የዲጂታል አባሎቻችን ጋር በመተባበር የአግማስን ስራዎችና ተፈናቃዮች ያሉበትን ሁኔታ ይሰማና ያውቅ ዘንድ እንዲሁም የሚደግፍ ዘንድ መረጃ መስጠትና ግንዛቤ መፍጠር እንዲሁም ሌሎች ተጨማሪ የምስጋናና የቀጥታ ስርጭት ድጋፍ የማሰባሰብ የአራተኛ ዓመት ክብረ በዓልና በመሰል ፕሮግራሞች ሕዳርን አብረን እንቆያለን። በዚህም መሰረት ሀገራችን ውስጥ ይሁን ከሀገር ውጭ ያላችሁ ኢትዮጵያውያን በቀን አንድ ብር፣ አንድ ሪያል፣ አንድ ድርሃም ወይም አንድ ዶላር ማዋጣት የሚችል ሁሉ መደበኛ አባል በመሆን ይህንን ያልቻለ ደግሞ ምንም የማያስወጣውን የማህበራዊ ሚዲያዎቻችንን በመከተል በጎ ትሰሩ ዘንድ ጥሪያችንን እያስተላለፍን ሕዳር ወሩን በሙሉ ማንኛውም የቻለ ሰው ቢሮችን በመገኘት አጋርነቱን እንዳሳይ እንዲሁም የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ደግሞ ይህንን የበጎነት አብዮትና የደግነት ዘመቻ በመቀላቀል የበኩላችሁን እንድትወጡ ጥሪያችን እናስተላልፋለን። በድጋሚ ጥሪያችን አክብራችሁ ስለመጣችሁ ከልብ እናመሰግናለን። እናመሰግናለን። የቀጥታ ስርጭቱ በየትኛው ሚዲያ መሆኑ ይፋ? የቀጥታ ስርጭት እንግዲህ ባለፉት ሁለት ሶስት ዓመታት ስናደርግ እንደነበረው በአብዛኛው የዩቲዩብ እና የቲክቶክ ሚዲያዎችን ነው የምንጠቀመው። አብረውን የሚሰሩ የግል ዩቲዩብ እና የቲክቶክ ሚዲያዎች አሉ። እናንተንም እንጋብዛለን ለዚህኛው ዙር አመሰግናለሁ። መግለጫው ላይ ከተጠቀሰው ከቁጡ ተነስ ጥያቄ ማንሳት ስለፈለግኩ ነው። ባለፉት አምስት ወይም አራት አመታት በአብዛኛው ሰው ሰራሽ በሆኑ ችግሮች የተፈናቀሉ ከአንድ መቶ አስር ሺህ በላይ ሰዎች መደገፍ ችለናል የሚል ነው እዚህ ጋር የተቀመጠው። ይህንን በመንግስት ጠቅመ ማድረግ ከባድ መስለኛ ምን ስረዳው የድጋ የተደረገላቸው አካባቢዎችም አሉ። ደቡብ ክልልን በሚመለከት ጋሞ ጎፋ ይባል የነበረው ቀድሞ ሺንቾ ጎዝ ምናምን የሚባለው አካባቢ ላይ የነበረው ዲዛስተር እናስታውሳለን እና በጣም ፈታኝ እንደነበረ ይታወቃል እሱ ከዛ ባለፈ ስልጤ ዞን የነበረውን መጥለቅለቅ በተለይ ጎፍለላ አካባቢ በሚባለው ቀበሌ ላይ ያጋ ነገር እንዲሁም ይታወቅ ነው እና ቁጥሩ ትንሽ የተጋነነ መስሎ ስለታየኝ እሱ ግልጽ ቢደረግ፣ በመንግስትም አቅም በተለያዩ የግብረሰናይ ድርጅቶችም ይሄን መድረስ በጣም ከባድ ስራ ሊሆን ስለሚችል እንዴት አሳብ ከፊተ ጥያቄ ማንሳት ፈልጋለሁ። ከዛ ባለፈ ግን ቀጣይ አግማስ የበጎ አድራጎት ድርጅት ሀገር በቀል ወይም ግብረሰናይ ድርጅት እንደሆነ ይታመናል እና ከዚህ አኳያ ራሳችሁን የቱጋ ነው ማግኘት የምችሉት? እዚህ ከተጠቀሱት ነጥቦች ባሻገር ሕዳርን ለአግማስ ከሚለው ባሻገር ግን ወደፊት እንደ አንድ በጎ አድራጎት ድርጅት አግማስ ራሱን የቱጋ ማግኘት ነው ራዊ ምንድን ነው ያሰሚያቃ ንገርሱ ይፈል እሺ አመሰግናለሁ። ከመቶ አስር ሺህ በላይ መድረስ ችለናል ስንል እንግዲህ ቁጥሩ እንዳልከው ብዙ ይመስላል ብዙም ነው። ኦልሞስት እንግዲህ ግማሽን መድረስ አልቻልንም። ከሦስት መቶ ሰባ ሺህ በላይ ተፈናቃይ ነው በየካምፖ ያለው። ከሦስት መቶ ሰባ ሺህ በላይ ተፈናቃይ እኛ መድረስ የቻልነው አንድ ዙር የሚሆን ተደጋጋሚ ድጋፎች መቶ አስር ሺህ ጋር መድረስ ችለናል። ባለፉት አራት አመታት በቁጥር ደረጃ እያንዳንዱ ድጋፍ ለማድረግ ስንሄድ ድጋፉ የምናረገው ነገር በሙሉ ዞንና ወረዳዎች ጋር ፕሮጀክት አግሪመንት ተፈራርመን ለእያንዳንዱ ቤኔፊሻሪ ወይም ተጠቃሚ ፈርሞ የሚወስደው ስለሆነ የዳታ ወይም የቁጥር ምንም ችግር የለውም። ግን ቁጥሩ ብዙ ነው። ትክክል ነው። ስለተጋን ይመስለኛል ይህን ቁጥር ማሳካት የተቻለው በእርግጥ እኛ ከዕለት ደራሹ 110 ብለን ከዕለት ደራሽ በዚህ ሦስት አራት ዓመት ከደረስነው በላይ በጣም ትልቁ ቁጥር አንድ ሺህ በዚህ ዓመት ያሳካ ነው። የመልሶ ማቋቋም ድጋፍ ነው በጣም ትልቁም ፈታኙም ብለን የምናስበው ምክንያቱም ብዙ ጊዜ ሰዎችን አደራጅቶ ወደ ስራ ማስገባት በጣም ከባድ ስራ ነው። ወደ ስራ ከገቡ በኋላ በጣም ብዙ ፕሮጀክቶች ፌል ያደርጋሉ። ቀጥ ብሎ የመሄድ ችግር አለባቸው እና ባደራጀናቸው ሰዎች ግን ኦልሞስት ከ15 በላይ ኢንተርፕራይዞች ናቸው። አንዱም ኢንተርፕራይዝ ፌል አላረገም። ሁሉም በአግባቡ ስራቸውን ቀጥለዋል። ስለዚህ ድጋፉ በጣም ብዙ የሚባለው ኦልሞስት ሰባ ሰማንያ በላይ ፐርሰንት በላይ የሚሆነው ድጋፍ ከውጭ ሀገር ከሚገኙ ኮሚኒቲዎች ለጋሾች ነው የተገኘው። ስለዚህ በዚህ አራት ዓመት አጠቃላይ የሄድንበት ወይም የደረስነው ቁጥር ይሄ ነው። በጣም ትልቅ ቁጥር ነው። መንግስትም በዚህ ልክ መድረስ ይከብደዋል። ትክክል ነው። ግን እኛ የመጀመሪያም ትልቁም ስራችን አድርገን የተቋቋምንበትም ዋናው ዓላማችን እንደዚህ አይነት ሁማኒታሪያን ስራዎችን መስራት ስለሆነ እዚህ መድረስ ችለናል። ግን ትልቅ ነው ለእኛ ግን አረካንም በቂ አይደለም። አሁን ሁሉም ጋር መድረስ፣ ሁሉንም ማቋቋም በምንችለው ሁሉንም መደገፍ እንፈልጋለን እና ይሄ ቁጥር በቂ አይደለም ለእኛ አሁን ባለው ሁኔታ ወይም ከተፈናቃዮቹ ብዛትና ቁጥር አንጻር። ከዛ በተረፈ ቀጣይ አግማስ ራሱን የት ማግኘት ይፈልጋል? ሁማኒታሪያን ወይም ሰዎች እርዳታ በፈለጉ ሰዓት ሳይቸገሩ ሳይሳቀቁ፣ አግማስም ሳይቸገር ሳይሳቀቅ መድረስ የሚችል ትልቅ ተቋም መሆን ይፈልጋል ከኢትዮጵያ አልፎ አፍሪካ ላይ መስራት ትልቁ ህልማችን ወይም ምቅዳችን ነው። መቼ እንደርሳለን እንግዲህ ወደፊት አብረን የምናየው ቢሆንም ግን እንደ ሀገር ዓለም አቀፍ ተቋማቶች አሉ። ብዙ ጊዜ የዩኤን ድርጅቶች ወይም ደግሞ የዩኤስ ድርጅቶች አሉ። ሁማኒታሪያን የተለያየ ዘርፍ ላይ የሆነ ዘርፍ ሲጠራ ከፊት የሚጠሩ ድርጅቶች አግማስ ሁማኒታሪያን ላይ ከዛ በተረፈ ደግሞ የዲቨሎፕመንት ስራዎች ላይ ከፊት ሆኖ ራሱን ማግኘት ይፈልጋል። ለዛ ማሳካትም ነው እየጣርንም እየተጋንም ያለ ነው። አመሰግናል። አማራ ክልል ላይ ደብረ መተለያ ካምፕ ላይ በጣም ብዙ ተጎጆች አሉ። የዕለት እርዳታ የሚጠብቀው የሰው ልጅ የሚያዩእና እነሱን ኮንሲደር ማድረግ ተችሏል። እዚህ ጋር እሱ አልተጠቀሰም። በእርግጥ በአንድ የሱ ማዳረስ ይከብዳል እና ወደፊት ምናልባት በጣም አሪፍ አስራ ስምንት መጠለያ ጣቢያዎች ስንል በእለት ደራሽ ድጋፍ ደብረ ብርሃን የሚገኙ ሶስት ካምፖች ታሳቢ ተደርገው መድረስ ችለናል። በእለት ደራሽ ድጋፍ እነዚህ ሶስት የደብረ ብርሃን ካምፖች ደርሰናል። በቅርቡ ምናልባት አየር መንገድ ፋውንዴሽን ጋር በመተባበር በአቄሎ የሚባለው ካምፕ ላይ የአልባሳትና የቁሳቁስ ድጋፍ ይዘን ቦታው ላይ እንገኛለን። ከዛ በተጨማሪ የኛ እቅዳችን ወይም ህልማችን በዚህ የመልሶ ማቋቋም ድጋፍ ላይ ሁሉም ካምፖች ጋር የምንችለውን ማድረግ ነው። ከዛ በተጨማሪ የእኛ ፕሮጀክቶች ወይም የኛ ስራዎች እንደ ፓይለት ፕሮጀክት ታይተው መንግስትም፣ አገር በቀል ተቋማትም፣ ዓለም አቀፍ ድርጅቶችም ይህንን አስፍተው እንዲቀጥሉ በር መክፈት እና መንገዱን ማሳየት ስለሆነ ምናልባት ደብረ ብርሃንም ወደፊት ከደብረ ብርሃን በተጨማሪ ሌሎች በዕለት ደራሽ ስንሄድባቸው የነበሩ 18 መጠለያ ጣቢያዎችም ላይ የመድረስ እቅድ ነው ያለን። እሱን እንግዲህ ተባብረን ማህበረሰቡ ጋር ሁሉንም የማነቃንቀን እንደርሳለን ብለን እናስባለን። ስለዚህ ደብረ ብርሃንም ታሳቢ ተደርጓል ማለት ነው። አመሰግናለሁ።